እንግዲህ ማለት ነው። ነባ ነባ ነባ ነባ የምትሉ ልጆች ማለት ነው። እንግዲህ ዛሬ ቁርጡን አህሙ ነግሯችኋል ማለት ነው። እንግዲህ ምን ታደርጉታላችሁ? ልቤ እልቤ አልገባችሁም ብሎ ቁርጡን ነግሯችኋል ማለት ነው። አስረግጦ በማስረገጫ ነግሯችኋላ በማህተም አትሞበታል ማለት ነው። እንግዲህ ወዴ ሄዲያችሁ ምጣላችሁም። አሰላም አሊኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ሰላም ሰላም ብያለሁ። እንግዲህ ማለት ነው ብዙዎቹ የነባምባ ነው የነባምባ ነው የነባምባ ነው ትላላችሁ ማለት ነው። እናንተ ምን አስባችሁ ነው ድራማ ሁሉ እንዴት ነው? ዝም ብላችሁ ሁሉን ነገር እውነት እየመሰላችሁ የነባምባ የከሌምባ የከሌምባ ነው የምትሉት ማለት ነው። እስኪ እንግዲህ ዛሬ አህሙ አስረግጦ ነግራችኋል ማለት ነው። እኔ ነባ ፍቅረኛዬ አደለችም። ልቤ ውስጥ አልገባችም። ምን ታረጉታላችሁ? እኔ ፍቅር የያዘ ከፈኪ ነው፣ ፈኪ ነው የምወደው። ግን ፈኪ ደግሞ በቃ እኔ ልቤ ውስጥ እንዲያስገባኋት እሷ እልቧ ውስጥ ልታስገባኝ አልቻለችም ብሏል ማለት ነው። እንግዲህ ምን ታረጉታላችሁ? ምን ታረጉታላችሁ? እንግዲህ በቃ ዋጡት፣ እየተናነቃችሁም ቢሆን ማለት ነው። ዋጡት ዋጡት ዋጡት። አህሙ ማለት ነው። እናንተ በፍቅር መሃል አትግቡ። ሰው የኔ የሚወደውን እራሱ ነው የሚያውቀው እንጂ እናንተ በመረጣችሁ እናንተ እዚህ ተጋቡ፣ ተፋቱ፣ ተጋቡ፣ ተፋቱ፣ ተላላችሁ። እናንተ በላችሁት ይሆናል መሰላችሁ? እነሱ እኮ ለቢዝነሳቸው ለድራማቸው ሲሉ እንጂ ተፋቀርን ምናምን የሚሏችሁ ማለት ነው። እንጂ እናንተ እንዲያላችኋቸው እናንተ አፍቅሩ ስላላችኋቸው እናንተ አግቡ ተጋቡ ስላላችኋቸው አይደለም የሚጋቡት። አንድ ሰው ከልቡ ካላፈቀርና ፍቅር ካልያዘው ሰው ስላለው የሚሆን ነገር የለም። ስለዚህ ነባንም ቢሆን አሁን ይችን አግኝተሃል ምናምን እያላችሁ እንጂ እሱ አፍቅሯት አይደለም ማለት ነው። እሱ አፍቅሯት አይደለም፣ እናንተ ሆናችሁ እንደዚህ እንትን ያላችኋት እና አሁንም ደግሞ አልጎዳኋትም፣ እልቤ ደግሞ አላስገባኋትም፣ ፍቅር አልያዘኝም ከነባ እያላችሁ ይግባችሁ እንግዲህ። ምናልባት ቢገባችሁ ማለት ነው። ምን ታረጉታላችሁ እንግዲህ? እሱ የሚወደው ፈኪን ነው፣ የሚያፈቅረው ፈኪን ነው። እልቡ የገባችው ፈኪ ናት። ምን ታረጉታላችሁ? ምን ታረጉታላችሁ? ምን ታረጉታላችሁ እንግዲህ? በቃ እያነቃችሁም ቢሆን የግድ በውሃም ቢሆን እያወራራዳችሁ ዋጡት ማለት ነው። ምንም መረቀችልም ነው አህሙ እንግዲህ የሚወደው ፈኪን ነው። የሚያፈቅረው ፈኪን ነው። እንግዲህ ፈክዬ ደግሞ አልፈቀርም ብላለች። ፈክዬ ደግሞ እንግዲህ ሌላ ሰው ይሳምን ልበወዱበት ተሸግራለኝ ማለት ነው። ያሁኑ ነው እንጂ በቃ አህሙ የሚፈልገው እሷን ነው እሷን ነው የሚፈልገው ማለት ነው። ስለዚህ እንግዲህ እንደየችሁት አህሙም አንድ አንድ ጊዜ ማለት ነው በቲክቶክ የሚያወራው ሌላ ነገር ነው። ከእሷ ፍቅረኛው እንዳልሆነች፣ ፍቅረኛሞች እንዳልሆኑ እና በጓደኝነት ብቻ እንደሚገናኙ ነው እንትን የሚለው። አሁን ላይ ግን እዚህ ላይ መጥቶ ለማስመሰል ምንድን ነው የሚለው ውስጥ የተጎዳ ምናምን ምናምን፣ ለሰዎች ብዬ ነው ምናምን። እንዴ ለሰው ብለህ ነው እንዲያንተ ፍቅ የምታፈቅረው እንግዲህ የልጅ እናት ለወደፊት ቤተሰብ እናፈራለን ምናምን እናቴ ጋር ቃል ገባላታለሁ ብዬ ነበረ ሀብል የገዛሁት። ሀብሉን ደግሞ እንወረውረዋለን አለ ማለት ነው። እንዴት ነው እንዴት ነው ሀብል ባህር የሚጨምረው ማለት ነው? ለምን ለአንድ ለተቸገረ ሰው አታሰጠውም? እውነት ከሆነ ሆ እና ነባን ጎዲህት ጎዲህት የሚለውን ቃል መልሳችሁ ከአሁን በኋላ ትደግሞታላችሁ ብዬ መችም አላስብም። ምክንያቱም ነግራችኋለች፣ ክልካችሁም ማለት ነው። ነባ በቃ አልተፈቀረችም፣ ልቤ ውስጥ አልገባችም። ምን ታደርጉታላችሁ? ምን ታደርጉታላችሁ እያላችሁ ነው ማለት ነው። ተገባችሁ፣ ልብ ላለው ልብ ይሁ ነው። እና ፈኪን ደግሞ እየተለጠፈች ተለጣፊ ምናምን እምትሉ ማለት ነው። የማይለጠፍ እኮ የለም፣ እማይለጠፍ የለም። ወንዱ ላይ ወንዱ ላይ ሁሉም እየተለጠፈ እየሰራ ነው። ስለዚህ በማይመለከታችሁ እየገባችሁ አታዲያክሮ ማለት ነው።